ነገሮች እንዴት ይሰራሉ። አይስ ክሪም እንዴት ይሰራል? ሰላም ልጆች እንዴት ናችሁ? ዛሬ ደስ የሚለውና ቀዝቃዛው አይስ ክሪም እንዴት እንደሚሰራ አብረን እንይ። መጀመሪያ ግብአቶቹን መሰብሰብ። አይስ አይስክሪም የሚሰራው ከላሞች በሚመጣው ትኩስ ወተትና ክሬም ነው። እነዚህ ግብአቶች በፋብሪካ ውስጥ ይገባሉ። ሁሉም ነገር በጥንቃቄ ይለካል። መጠኑ ማነሱ ወይም መብዛቱ ጣዕሙን ሊለውጠው ይችላል። ሁለተኛ መቀላቀልና ማደባለቅ። ወተት፣ ክሬም፣ ስኳርና ጣም ሰጪ ነገሮች በሙሉ በትልቅ ማሽን ውስጥ አንድ ላይ ይደባለቃሉ። ይህ ማሽን ሁሉንም ነገር እኩል እንዲደባለቁ በፍጥነት ይሽከረከራል። ድብልቁ የአይስ ክሪሙ መሰረት ነው። ነገር ግን አሁንም ፈሳሽ ነው፣ ምክንያቱም ገና አልቀዘቀዘም። ሶስተኛ ፓስቸራይዜሽን ፈሳሹ የአይስክሪም መሰረት ይሞቃል። ይህ በወተቱ ውስጥ ሊኖሩ የሚችሉ ጥቃቅን ጀርሞችን ይገድላል። ሂደቱ ፓስቸራይዜሽን ይባላል። ስሙንም ያገኘው ከሳይንቲስቱ ሉዊ ፓስተር ነው። ከሞቀ በኋላ ድብልቁ እንደገና ይቀዘቅዛል። አስገራሚ እውነታ፣ ፓስቸራይዜሽን አይስ ክሬሙን ለመመገብ ደህንነቱ የተጠበቀ ያደርገዋል። በተጨማሪም ፍሪጅ ውስጥ ረዘም ላለ ጊዜ እንዲቆይ ይረዳዋል። አራተኛ ማቀዝቀዝ። ፓስቸራይዝ ከተደረገ በኋላ ድብልቁ ወደ ቀዝቃዛ የሙቀት መጠን እንዲቀዘቅዝ ይደረጋል። ከዚያም ለጥቂት ሰዓት ያርፋል። በዚህ ጊዜ ውስጥ ነው ክሬሙ ይወፍር ና ይበልጥ ለስላሳ የሚሆን አምስተኛ ጣዕምና ተጨማሪ ነገሮችን መጨመር እነዚህን ሂደቶች ካለፈ በኋላ የተለያዩ ጣዕሞችና ቀለሞች ይጨመሩበታል ለምሳሌ ለቸኮሌት ካካዋ ለእንጆሪ እንጆሪ ለቫኔላ የቫኔላ ጣዕሞች ይገባበታል ፋብሪካው ሁሉንም ነገር እኩል የሚቀላቅሉ የጣዕም ማሽኖችን ይጠቀማል ስለዚህ እያንዳንዱ ሲኒ ተመሳሳይ ጣዕም ይኖረዋል ስድስተኛ ማቀዝቀዝ እና ማለስለስ ጣም የተጨመረበት ድብልቅ ወደ ቀዝቃዛ ማሽን ውስጥ ይገባል። ውስጡ እየቀዘቀዘ እያለ እንዲለሰልስ ያደርጉታል። ይህ አይስክሪሙን ቀላልና ለስላሳ እንዲሆን ለማድረግ ጥቃቅን የአየር አረፋዎችን መጨመር ነው፣ እንደ በረዶ ጠንካራ እንዳይሆን። ከለሰለሰ በኋላ ወደ ደረቅ በረዶነት ይቀየራል። አስገራሚ ሁኔታ አይስክሪም ግማሽ ያህሉ አየር ነው። ለዚህም ነው በጣም ለስላሳና ለማውጣት ቀላል የሆነው። ሰባተኛ መሙላትና ማሸግ። ለስላሳው አይስክሪም አሁን በቧንቧዎች በኩል ወደ እቃዎች ይንቀሳቀሳል። ከዚያም እቃዎቹ በክዳኖችና መለያዎች ይታሸጋሉ። ስምንተኛ በጥልቅ ፍሪዘር ውስጥ ማቀዝቀዝ። የተሞሉት ሳጥኖች በኔጌቲቭ 30 ዲግሪ ሴሌሽያስ ወደሆነ በጣም ቀዝቃዛ ፍሪጅ ውስጥ ይቀመጣሉ። ይህም አይስክሬሙን ጠንካራና ለመብላት ዝግጁ ያደርገዋል። ከዚህ በኋላ አይስክሬሙ በሚላክበት ጊዜ በቀላሉ አይቀልጥም። ዘጠነኛ ማሸግና ማድረስ አንዴ ሙሉ በሙሉ ከቀዘቀዘ በኋላ አይስክሬሙ በሳጥኖች ውስጥ ይጫናል። እነዚህ ሳጥኖች ቀዝቃዛ እንዲሆኑ በሚያደርግ ልዩ ፍሪዘር መኪናዎች ውስጥ ይገባሉ። መኪናዎቹ አይስክሬሙን ወደ ሱቆች፣ ሬስቶራንቶችና አይስክሬም ቤቶች ያደርሳሉ።